የፌዴራል ፖሊስ በኦንላይን አማካኝነት በርካታ ሰው ሲያጭበረብሩ ነበር ያላቸውን አራት ድርጅቶች በቁጥጥር ስር አውያለሁ አለ። ብዙዎቹ የተጭበረበሩበት በርካቶች ጥሪታቸውን ያጡበት ለዓመታት ለፍተው ጥረው ያጠራቀሙትን ሀብት የተነጠቁበትን የኦንላይን የማጭበርበር ወንጀል ፈጽመዋል የተባሉ አራት ድርጅቶች በቁጥጥር ስር ውለው ድርጊታቸው ተጣርቶ ክስ ተመስርቶባቸዋል ብሏል የፌዴራል ፖሊስ ወንጀል ምርመራ ቢሮ። ድርጊቶቹ የተለያዩ ስያሜዎችን በመያዝ በርካታ እድሎችን እንዳመቻቹ በመግለጽ በብዙ ሚሊዮን የሚቆጠር ብር እንዳጭበረበሩ ደርሸባቸዋለሁ ያለው ፖሊስ የሚጠቀሙት የማጭበርበሪያ ዘዴያቸው ተመሳሳይ ሲሆን፣ በሰዎች እንዲታመኑ የተለያዩ ቴክኒኮችን ሲጠቀሙ እንደነበር ተናግሯል። በፌዴራል ፖሊስ ወንጀል ምርመራ ቢሮ የፋይናንስና ንግድ ነክ ወንጀል መርማሪ የሆኑት ኢንስፔክተር ይሁን አበባው አንድ አይነት ነው ሲስተማቸው የሚጠቀሙት። ኦንላይን በሚል ኦንላይን ማርኬት በቀላሉ ሰው በትርፍ ሰዓቱ ተጨማሪ ስራ መስራት ይችላል በሚል ሰውን በደካማ ጎኑ እየገቡ እንዴት ገንዘብ በቀላሉ ሜክ ማድረግ እንደሚችል ትሬን እያደረጉ በተለያዩ ሶሻል ሚዲያዎች ጠቀም ሰዎችን በቀላሉ እንዲገቡ በማድረግ ከዚህ ቀደሙ በተለየ መንገድ አንድ ሰው ለምሳሌ መቶ ሺህ ብር ኢንቨስት ቢያደርግ ወደዚያ ተቋም ሁለት መቶ ሺህ ብር ተደርጎ እንደሚመለስለት በመግለጽ ከዚህ ቀን እስከዚህ ቀን በሚል በመገደብ ሰዎች ያላቸውን ገንዘብ አንጡራ ሀብታቸውን ወደ እነሱ ኢንቨስት እንዲያደርጉ ከተደረገ በኋላ መጨረሻ ላይ በተለመደው መንገድ ካሻውት ማድረግ ሲፈልግ ተበዳይ ወይም ደግሞ አባል ሆኖ የተመዘገቡ ሰዎች ሲስተሙ እምቢያለ በሚል ምክንያት ሊንኩ ሊዘጋ ይችላል። ስለዚህ በዚህ አማካኝነት በጣም በርካታ ማህበረሰብ ቅሬታውን ይዞ እዚህኛ ቢሮ መጥቶ ምርመራውን አጣርተን በተገቢ ሁኔታ ለአቃቤ ሕግ ያስተላልፍንበት ሁኔታ አለ። እነዚህ ድርጅቶችን ሲያንቀሳቅሱና በባለቤትነት ሲመሩ የነበሩ ናቸው የተባሉ ብዛታቸው ሀያ አራት የሚሆኑ ተጠርጣሪዎች ተይዘው ማረሚያ ቤት ሆነው ጉዳያቸውን እየተከታተሉ ነው ያለው ፖሊስ። ከሀያ አራቱ ተጠርጣሪዎች አራቱ የውጭ ሀገር ዜግነት ያላቸው ናቸው ብለዋል። ኢንስፔክተር ታደለ ውበቱ በፌዴራል ፖሊስ ወንጀል ምርመራ ቢሮ የፋይናንስና ንግድነክ ወንጀል ምርመራ የፋይናንስ ወንጀሎች ዋና ክፍል ኃላፊ ናቸው። ሜንጅ የሚባል አርቴፍ የሚባል ችዜድ የሚባል ና ሸን የሚባል እስካሁን ድረስ ያው 24 ተጠርጣሪዎች ተይዘው ኦልሬዲ ምርመራ ተጣርቶ ሁሉም ክስ ተመስርቶባቸው ወደ ማረሚያ ቤት እንዲወርዱ ተደርገዋል። ያው ከነዚህ ውስጥ የውጭ ሀገር ዜጎችም አሉበት አራት አሉ። አብዛኛው ይህን ሀሳብ የሚያመጡት የውጭ ሀገር ዜጎች ናቸው። አንዳንድ ቦታ ያጋጠመን ቢሮ ተከራይተው ኢትዮጵያውያን ሰዎች እዚያ ውስጥ ቀጥረው እያሰሩ ያገኘንበት ሁኔታ አለ። ስለዚህ ሀያ አራት ተጠርጣሪዎች ምርመራው ተጣርቶ አቃቢ ክስ መስርቶ ዋስትና ተከልክለው ማረሚያ ቤት የሚገኙበት ሁኔታ አለ። አጭበርባሪዎች በተለያየ ቦታ ቢሮ ከፍተው ሰራተኛ ቀጥረው በህጋዊ ፍቃድ ሽፋን በርካታ ብሮችን እያጭበረበሩ ገንዘብ ሲያካብቱ ነበር ያለው ፖሊስ፣ አንዱ ድርጅት ብቻ በአንድ የባንክ ሂሳብ ቆጥሮ ከአንድ ነጥብ ሁለት ቢሊዮን ብር በላይ ሲያንቀሳቅስ ነበር ብለዋል። ከዚህ ኤምንጂ ከተመሰረተ በኋላ እዚህ ሀገር ውስጥ ያለው ማለት ነው በአንድ አመት ቆይታ ውስጥ ከአንድ ነጥብ ሁለት ቢሊዮን ብር በላይ በንግድ ባንክ በአንድ አካውንቱ ላይ ትራንዛክት አድርጎ ውስጥ አንድ አመት ጊዜ ውስጥ ማለት ነው። የማጭበርበር ዘዴው ውስብስብ እንደሆነ የሚጠቅሱት መርማሪ ፖሊሶቹ የዩኒቨርሲቲ አስተማሪዎች የባንክ ሰራተኞችና ተማሪዎች ጭምር በአጭበርባሪዎች መረብ ከተጠለፉት ውስጥ እንደሚገኙበት አንስተዋል አንድ ሰው ከገባ ቤተሰቡን ነው ይዞ የሚገባ ምክንያቱም ሰው ባስገባ ቁጥር አንደኛ ሌብሉ እየጨመረ ይሄዳል ሌብል አንድ ሌብል ሁለት ሌብል ሶስት እያሉ እስከ ሌብል ስድስት ይደርሳሉ ገንዘቡም እየጨመረ ሰውም እያስገባ ከሄደ ሌብልህ ይጨምራል የምታገኘው ገንዘብም በዚሁ ልክ ይጨምራል ስለሚባል ቤተሰቡን ነው የሚያስገባ። የሚያውቀውን ሰው፣ ጓደኛውን፣ ቤተሰቡን ይስባል፣ እንደዚህ አይነት ስራ አለ እያለ ማለት ነው። ስለዚህ አሁን ደግሞ ህብረተሰቡ ካለው የስራ አጥነት የተነሳ ያለውን ቅሪት በአብዛኛው ተማሪዎች፣ የዩኒቨርሲቲ መምህራኖች፣ የባንክ ሰራተኞችን ገብተውበታል፣ በዚህ ጉዳይ ላይ ማለት ነው። የተማረ ያልተማረ፣ ወንድ ሴት፣ ትልቅ ትንሽ የምትለው አደለም። ሁሉም ሶሻል ኢንጂነሪንግ የሚጠቀም ማህበረሰብ ሁሉ የሰጠቂ እየሆነ ነው። አብዛኛው እንደውም ጥቆማውን ስለማያመጣው ካልሆነ በስተቀር በተለይ የተያዙ ተጠርጣሪዎች ሲነግሩን በስሬ ሀያ ሺህ አለ ሰላሳ ሺህ ኢንቫይት አድርጊያለሁ ይልናል ግን እነሱም ተበልተዋል በ- በሀያ አራት ቀን እኮ አራት መቶ ሚሊዮን ነው ወደ አንድ አካውንት የገባ ይህ ማለት ምን ያህል ህዝብ እንደተበላ መገመት አያዳግትምና ከዚህ ደግሞ ህብረተሰቡ መጠንቀቅ አለበት ብዙ ጊዜ በማህበራዊ መገናኛ ብዙሀን የምንሰማቸው ከቤቱ ናችሁ የምትሰሩት ስራ አለ በዚህ ልንክ ግቡና ተመዝገቡ የሚሉት ማስታወቂያዎች ትክክለኛ ስላልሆኑ በደንብ ማጣራትና ማወቅ አለባችሁ ብሏል ፖሊስ በዚህ የማጭበርበር ዘዴ ተታለው በርካቶች ቤታቸውን እየሸጡ መኪናቸውን እያስያዙ በሚሊዮን የሚቆጠር ንብረታቸውን እንዳጡ ፖሊስ በምርመራ ያጣርቻለሁ ብሏል